ዛሬ ወደ ምዕራብ አፍሪካ ወደ አስራ አራተኛው ክፍለ ዘመን እንጓዛለን። በታሪክ ከተመዘገቡ እጅግ አስደናቂና ከማይረሱ ጉዞዎች አንዱን እንቃኛለን። ይህ ታሪክ ስለ አንድ ታላቅ ንጉስ፣ ስለ ጠንካራ እምነቱ፣ ስለ አስገራሚ ልግስናውና በዓለም ላይ ጥሎት ስላለፈው ጠንካራ አሻራ የሚያወሳ ነው። ዛሬ የምናወራው ስለ ታላቁ የማሊ ንጉስ ስለ ማንሳ ሙሳ ታሪክና የማይረሳው ወደ ሐጅ ያደረገው ጉዞ ይሆናል። ማንሳ ሙሳ በ1312 የአውሮፓውያን አቆጣጠር የማሊን ግዛት መምራት ጀመረ። በጊዜው ከነበሩ የዓለማችን ሀብታም ነገሥታት አንዱ ነበረ። ምናልባትም በታሪክ እጅግ ሀብታሙ ሰው እንደሆነም ይነገርለታል። የማሊ ግዛት በወርቅና በጨው ንግድ እጅግ የበለጸገ ነበር። ግን ማንሳ ሙሳ በሀብቱ ብቻ ሳይሆን በጠንካራ ኢማኑና ለእስልምና ባለው ጥልቅ ፍቅርም ይታወቅ ነበር። እንደ አውሮፓውያን አቆጣጠር በ1324 ማንሳ ሙሳ ለእያንዳንዱ ሙስሊም ግዴታ የሆነውን አምስተኛውን የእስልምና ምሰሶ ሐጅን ለመፈጸም ወሰነ። ነገር ግን ይህ ተራ ጉዞ አልነበረም። ማንሳ ሙሳ ማንሳ ሙሳ ሲጓዝ ከኋላው የተከተለው ሠራዊትና ሕዝብ ብዛት ወደ ስልሳ ሺህ ገደማ ነበር ወታደሮች የቤተ መንግሥት ባለሟሎች፣ ነጋዴዎች፣ የግመል ነጂዎች፣ አገልጋዮችና ሌሎችም 12ሺ ባሪያዎች እያንዳንዳቸው የወርቅ ዘንግ የያዙ ከ80 እስከ መቶ ግመሎች አስከትለው እያንዳንዳቸው ከ130 ግራም በላይ ንጹሕ ወርቅ የተጫኑተጫኑ ይህ በወርቅ ያሸበረቀ ተንቀሳቃሽ ከተማ የሚመስል በሰሐራ በረሃ አቋርጦ ለሺዎች ኪሎ ሜትሮች ተጓዘ። የሚያልፍባቸው ከተሞች ሁሉ ማንሳ ሙሳ እጁን ዘርግቶ ወርቅ እንደ አሸዋ ይበትን ነበር ለድኾች ለመስጊዶች ግንባታ ለከተማ ነዋሪዎች ስጦታ በመስጠት ለጋስነቱን አሳይቷል በተለይ ካይሮ ግብፅ ሲደርስ ያደረገው የዓለምን ታሪክ ቀይሯል በከተማዋ ለሦስት ወራት ያህል ቆይቶ እጅግ ብዙ ወርቅ በመበተኑ የካይሮ የወርቅ ዋጋ በዐሥር ዓመታት ውስጥ መልሶ እስኪያገግም ድረስ እንዲወድቅና ከፍተኛ የዋጋ ግሽበት እንዲፈጠር አድርጓል። የአንድ ሰው ልግስና የአንድ ትልቅ ከተማ ኢኮኖሚ ሲያናጋ አስቡት። የሐጅ ጉዞ የማንሳ ሙሳን ስም በአውሮፓና በመካከለኛው ምስራቅ እንዲታወቅ አደረገው። የማሊ ግዛት በወቅቱ በነበሩ የዓለም ካርታዎች ላይ በግልጽ መስፈር ጀመረ። ብዙ ጊዜም ንጉሱ የወርቅ ዘንግ ይዞ ይታያል። የአፍሪካን ሀብትና ስልጣኔ ለዓለም አሳወቀ። ነገር ግን የማንሳ ሙሳ ታሪክ በሐጅ ጉዞውና በሀብቱ ብቻ አያበቃም። ከጉዞው ሲመለስ አዳዲስ ዕውቀቶችን፣ አርክቴክቶችንና ምሁራንን ይዞ መጣ። በተለይም ቲምቡክቲ የተባለችን ከተማ የአፍሪካ የእውቀት፣ የባህልና የንግድ ማዕከል አደረጋት። ታላላቅ መስጊዶችን አስገነባ። የሳንኮር ዩኒቨርሲቲን አስፋፍቶ የዓለማችን ምርጥ የእውቀት ማዕከል እንድትሆን አደረጋት። በሺዎች የሚቆጠሩ ተማሪዎች ከየአቅጣጫው ይመጡ ነበር። ቤተ መጽሕፍትን አቋቁሞ ከተማዋን በእጅ የተጻፉ መጽሕፍት ማዕከል አደረጋት። ማንሳ ሙሳ በ25 ዓመታት የንግሥና ዘመኑ የማሊን ግዛት አስፋፍቷል፣ ሕዝቡን አበልጽጓል፣ የአፍሪካን ሥልጣኔ ከፍ አድርጓል። እሱ ዝም ብሎ ሀብታም ንጉሥ አልነበረም። አስተዋይ መሪ፣ ሃይማኖተኛ ሰውና ታላቅ የባህል እና የእውቀት ደጋፊ ነበር። የምንጊዜም ባለጸጋው ንጉሥ ንጉስ፣ በወርቅ የተንበሸበሸው ሐጃጅ፣ ድንቡክቲን የእውቀት ከተማ ያደረገው መሪ። ታሪኩ ስለ አፍሪካ ያለንን አመለካከት እንድንመረመርና የጥንት ስልጣኔዎቿን ገናናነት እንድናደንቅ ያደርገናል። የማንሳ ሙሳ አስገራሚ ታሪክ ይህን ይመስላል። እናንተስ ስለ ማንሳ ሙሳ ታሪክ ምን ትላላችሁ? ሐሳባችሁን በኮሜንት አሳውቁን። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ሰላም ሁኑ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ